በሃያ አምስት ሰማዕቱ ቅዱስ መርቆሬዎስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለን የሰማዕቱ የቅዱስ መርቆሬዎስን ታሪክ እንጀምራለን። በሃያ አምስት ቀን ሰማዕቱ ቅዱስ መርቆሬዎስ ይውላል። ታሪኩም እንዲህ ነው። አባቱ ኖህ እናቱ ታቦት ይባላሉ። የአባቱና የአያቱ ስራቸው አውሬ ማደን ነበር። በአንዲት ዕለትም አውሬ ለማደን ወጡ። ከገጸ ከለባት ወገን ሁለት ወንዶች አገኟቸው። የቅዱስ መርቆሪዎስን አያት በዚያ በሉት። የእርሱን አባትም ሊበሉት ተነሱ። ከእግዚአብሔር የተላከ መልአክ ከለከላቸው። ከእርሱ መልካም ልዩ ይወለዳልና አትንኩት አላቸው። ከዚህ በኋላ መልአኩ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜ ወደ ቅዱስ መርቆሬዎስ አባት ወደ ኖህ ቀርበው ሰገዱለት። በዚያም ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና ራሞች ሆኑ። ወደ መንደርም አብረውት ገቡ። ከዚህ በኋላ ኖኅና ታቦት ቅዱስ መርቆሪዎስን ወለዱት። ስሙንም ሉፓዴር ብለው ሰየሙት። የውሻ መልክ ያላቸውም ከእነርሱ ጋር ብዙ ዘመናት ኖሩ። ከዚህ በኋላ ክርስቲያን ሆኑ። ከዚህ በፊት አረማውያን እዚያ ነበሩና አባቱን ኖኅ ብለው ሰየሙት፣ እናቱንም ታቦት ብለው ሰየሟት። ክሉፓዴርንም መርቆሪዎስ ብለው ሰየሙት። የውሻ መልክ ያላቸውም ለኖኅ የሚታዘዙለት ሆኑ። ንጉሡም ለኖኅ የውሻ መልክ ያላቸውን ዜና በሰማ ጊዜ አስቀረባቸው። እግዚአብሔርም የቀድሞ ፍጥረታቸውን ወደዚያ መለሰላቸው። በንጉሱ ፊት ያሉትን አራዊት ሁሉንም አጠፋቸው። ንጉሱም ባየ ጊዜ በጣም ፈራ። ኖኅም ወደ እግዚአብሔር ለመነ፣ ተፈጥሯቸውንም መለሰላቸው። ንጉሱም ይህን የሰራዊት አለቃ አድርጎ ሾመው። የውሻ መልክም ያላቸው ይታዘዙለት ነበር። በእርሳቸውም የተነሳ ሁሉም ይፈሩት ነበር። በንጉሱ ላይም ካዲ ንጉስ ተነሳበት። ኖህም ወደ ጦርነት ወርዶ ከካዲው ንጉስም የውሻ ፊት ያላቸውን አባ ብሎ ወደ ራሱ ወሰዳቸው። ሃይማኖታቸውንም እንዲለውጡ ጠየቃቸው። ባልሰሙትም ጊዜ ብዙ አሰቃያቸው አንዱም ከኖህ ጋር አምልጦ ኖህ ወደ ጦርነት ወጣ በእግዚአብሔር ፈቃድም ማረኩት ወደ ሮም ንጉስም አቀረቡት ንጉሱም ክርስቲያን ነበር እጅግም እወደደው በመርዶኪዮስ አገርም ሾመው በክርስቶስ ፈቃድም ሚስቱና ልጁ መርቆሪዮስ ወዳለበት ሀገር ደረሱ። ሚስቱም በቤተ ክርስቲያን ባየችው ጊዜ አወቀችው፣ እርሱ ግን አላወቃትም ነበር። ሚስቱ እንደሆነችም ነገረችው አወቃትም። መርቆሬዎስንም አውቀው እጅግ ደስ አላቸው። እግዚአብሔርንም አመሰገኑት። በአንድነትም ኖሩ። ከዚህ በኋላ አባቱ እና እናቱ ሞቱ። ንጉሱም መርቆሬዎስን ወስዶ በአባቱ ፈንታ አነገሰው፣ ለውጊያ መጓዣ የሚሆን ፈረስንም ሰጠው። ያ ገጸ ከልብም አብሮት ነበር። ለውጊያም በቀረበ ጊዜ ድል ያደርግበት ነበር። ዜናውም በሁሉ ተሰማ፣ ከፍ ከፍም አለ። በዚያን ጊዜ በሮሜ ሀገር ጣዖት የሚያመልክ ዶኬዎስ የሚባል ንጉስ ነበረ። ጠላቶቹም ተነሱበት፣ ብዛታቸውንም ባየ ጊዜ ፈራ። መርቆሪዎስም እግዚአብሔር በእጃችን ይሰጠናል አትፍራ አለው። መርቆሪዎስም የእግዚአብሔርን መልአክ በውጊያው ውስጥ አየው የተሳለ ሰይፍን ሰጠውና ጠላቶችህን ድል ባደረግ ጊዜ እግዚአብሔርን አስበው አለው። ጠላቶቹንም ድል አድርጎ ተመልሶ ጦርነቱም ከተፈጸመ በኋላ ለጣዖት ዕጣን በማሳረግ በዓልን ሊያደርግ አሰበ። ቅዱስ መርቆሪዎስ አልተከተለውም። ንጉሱም አስመጣውና ጠየቀው። ሕጥቁንና ልብሱንም ወረወረለትና ንጉሱን እንዲህ አለው፣ እኔ ጌታዬ ክርስቶስን አልክደውም አለ፣ ለረከሰ ጣዖትም አልሰግድም አለው። አሕዛብ ጣዖቱን በብርና በወርቅ ይለብጡታል፣ እንዳይናወጥም በችንካርና መዶሻ ይቸነክሩታል። እንደ ተቀረጸ ብር ምስልም ናቸው፣ እነርሱም አይናገሩም መራመድ አይቻላቸውምና ክፉ መስራትም መልካም መስራትም ማይቻላቸውምና አትፍሯቸው፣ እንዳለ ነብዩ ኤርምያስ ትንቢተ ኤርምያስ ምዕራፍ 10 ከቁጥር 4። ንጉሱ ዳኬዎስም እጅግ ተቆጣ፣ በዱላና በጠፍር ጅራፍም አስገረፈው። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገሏችኋል፣ ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ እንዳለ የማቴዎስ ወንጌል ምዕራፍ 24 ከቁጥር ዘጠኝ በብረት አልጋ ላይ ማስተኝቶ ከስሩ እሳት አነደደበት። ደሙም እንደ ዝናብ ወርዶ እሳቱን አጠፋው። ጌታችንም ሰውነቱን ፈውሶ ደህና ጤነኛ አደረገው። ዳግመኛ ብዙ ስቃይ አሰቃየውና በብረት አስሮ ቂሳሪያ ላከው። በዚያም በሰይፍ ቆርጠው ገደሉት። ተጋሎውንም ኅዳር 25 ቀን ፈጸመ። እኔ ፈጽሜ ግዳጄን ጨርሻለሁ፣ የማርፍበት ዕድሜም ደርሷል። መልካሙን ገድል ተጋድያለሁ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። እንግዲህስ የጽድቅ አክሊል ይቆይልኛል እንዳለ ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ አራት ከቁጥር ሰባት ከሥጋውም ብዙ ተአምራት ተገለጸና ቅዱሳን በክብር ገነዙት። በመንግሥተ ሰማያትም የሕይወት አክሊልን ተቀበለ። ከዚህ በኋላ በሕይወት ሳለ መርቆሪዎስ በሃገሩ ሲያስተምርበት የነበረው ፈረሱ መርቆሪዎስ ሲሞት መንፈስ ቅዱስ አደረበትና በሰው ልሳን ወንጌል አስተማረ፣ ሃይማኖትንም ሰበከ። ያመኑትን እያዳነ ያላመኑትን ከአፉ ነጸብራቀ እሳት እያወጣ መናፍቃንን ያቃጥላቸው ነበር። እንዲህ እያስተማረ አስራ አምስት ዓመትን ኖረ። ከዚህ በኋላም በሰላም ሞተ። ጸሎቱና በረከቱ አማላጅነቱ ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንም አባታችን አቡነ አቢብን ነው። አቢብ የተባለ ባቡላ ይውላል። የአባቱ ስምም አብርሃም የእናቱ ስምም ሐሪክ ይባላሉ። አገራቸውም ሮሜ ነው። በዘመናቸውም ታዲው ንጉሥ መክስምያኖስ በክርስቲያን ላይ መከራ አመጣ። በስደት ብዙ ዘመን ኖሩ። ልጅም የላቸውም ነበር። እግዚአብሔርን ለመኑት ስዕለታቸውንም ሰማቸውና መልአኩ ቅዱስ ገብርኤል በሕልም ተገለጠላቸውና በቤታቸውም ማጠገብ ታላቅ ቅዱስ ዛፍ በዚያ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ሁላ የእግዚአብሔር አገልጋይ እርሱም ያከበረው የሚል ጽሑፍ ነበረበት። የወይን ፍሬ ዘለላም ሰጣቸው። ይህ ቅዱስም ተጸንሶ ተወለደ። በተወለደም ጊዜ ክርስትና ሳያስነሱት አንድ ዓመትን ኖረ። እመቤታችን ቅድስት ድንግል ማርያምም ለሮሜ ሊቀ ጳጳስ ለሰልባልተሪዎስ ተገልጣ ወደ አብርሃም ቤት ሂዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም አጠመቀው። በሉ በስም አብ ወወልድ ወመንፈስ ቅዱስ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አሕዛብን አስተምሩ እንዳለ ጌታ ለደቀ መዛሙርቱ የማቴዎስ ወንጌል ምዕራፍ 28 ከቁጥር 19። ስሙንም ሁላ ብሎ ሰየመው፣ ወላጆቹም አደነቁ። ከዚህ በኋላም ሊቀ ጳጳሱ ጸለየ። ኅብስትና ወይን ከሰማይ ወረደለት። ከሰማይ የወረደ የህይወት እንጀራ እኔ ነኝ፣ ከዚህ እንጀራ የሚበላ ለዘላለም ይኖራል እንዳለ ጌታ በቅዱስ ወንጌሉ የዮሐንስ ወንጌል ምዕራፍ ስድስት ከቁጥር 51 ወላጆቹንም ከህፃኑ ጋር አቆረባቸው። እዚያን ጊዜ ህፃኑ የአንድ ዓመት ልጅ ነበረ። የአምላኩን አንድነት ሦስትነትም ተናገረ። ከጥቂት ቀንም በኋላ እናትና አባቱ ሞቱ፣ ብቻውንም ቀረ። ሁላም አስር ዓመት ሆነው ለጣዖት ስገዱ የሚል አላዊ ንጉሥ መጣ። ቅዱስ ቡላም አልሰግድም አለ። ሁላንም መኮነኑ ጽኑ ስቃይን እንዲያሰቃዩ ታዘዘ። አሰቃዩትም፣ በችንካር ቸነከሩት፣ ቆዳውንም ገፈፉት፣ መጋዝም ቆርጠው በጦር ወጉት፣ በመንኮራኩርም ሰቀሉት፣ በገመድም ጎተቱት። መልአኩ ቅዱስ ሚካኤልም መጥቶ አዳነው ነው ጤነኛም አደረገው። ከዚህ በኋላ ወደ ሌላ መኮንን ሄዱ። ጣዖቶችንም ረገሟቸው። መኮንኑም ተቆጥቶ ያዚያ አስራ ስምንት ቀን ራሱን በሰይፍ ቆረጠው። ቅዱስ ሚካኤል ከሞት አዳነው፣ ወደ አንድ ገዳም ወስዶ የምንኩስና ልብስ አለበሰው። ያን ጊዜም አባ አቡላ ከደረቀ ተራራ ላይ ወጣ፣ በውስጧም እየተጋደለ ኖረ። የጌታችን ኢየሱስ ክርስቶስ መከራና ስቅለት ባሰበ ጊዜም ከረጅም እንጨት ላይ እዚያ ወጥቶ ወደ መሬት ይወረወር ነበር። በአንዲት እለትም ከዛፍ በተወረወረ ጊዜ ሰይጣን ከስር ቆይቶ ገደለው። መድኃኒታችንም ክርስቶስ ተገለጸለትና ከሞት አዳነው። እንዲህም አለው ከእንግዲህስ ስምህ ቡላ ይሁን አቢብ ይባል እንጂ አለው። እርሱም የክርስቶስን ፍቅር አበዛ። ፊቱንም እየጸፋ፣ ስጋውንም እየቆረጠ፣ ጀርባውንም ሰባት መቶ ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበር። ጌታችን ኢየሱስ ክርስቶስ ከማርያም መወለዱን በአይሁድ መከራ እንደተቀበለ ተቀበለ ይገልጽለት ነበር። ስለዚህም ሳይበላ ሳይጠጣ አርባ ዓመት ኖረ። ገላው እስኪ ፈርስም በራሱ ተተክሎ ኖረ። በአንድ ቀንም የጌታችንን የኢየሱስ ክርስቶስን መከራ አሰበና ሰይፉን ከመሬት ላይ ተክሎ ከዛፍ ላይ ሆኖ በሰይፉ ላይ ወደቀ። ሰይፉም ሆዱን ቀዶ ገደለው፣ ሞተም። እመቤታችን ቅድስት ድንግል ማርያምም ከአላፍት መላእክት ጋር ተገለፀችለትና፣ የእኔ የልጄ ወዳጅ አቢብ ሆይ ሰላምታ ይድረስ አለችው። ከበድኑም ቃል ወጣ፣ የሰማይና የምድር ንግሥት ሰላምታ ይገባሻል አላት። ከሞትም አስነሳችው። እድሜውም ከዓለም የሚለይበት ቀን ደረሰ ጌታችን ክርስቶስ በእጁ የሚሰሩ አክሊሎቹን ልብሶቹን ይዞ ተገለጸለትና የምሕረት ቃል ኪዳንም ሰጠው በስምህም በጎ ነገር ለሠራ ለመጸወተ በዓልህን ላከበረ መጽሐፈ ገልህን በንጹሕ ልብ የሰማ እንዲሁም ላሰማ እስከ አስራ ሁለት ትውልድ ድረስ ምር ልሃለሁ ብሎ ሳመው፣ በደረቱም አቀፈውና ወደ ሰማይ ያወጣው። የመላእክትንም ምስጋና በሰማች ጊዜ ነብሱ ከስጋው ተለየች፣ ወደ ሰማያዊት ኢየሩሳሌምም ገባች። ጸሎቱና በረከቱ ከሁላችን ጋር ይሁን። ህሊናችን በማሰባሰብ አባታችን ሆይ እንበል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 ከክፉ ሁሉ አድነን እንጂ መንግስት ያንተናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ንልሻለን። በአሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ተባረክሽነሽ፣ የማይጸንሽን ፍሬ ተባረከ ነው ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምረቱን ለምኝልን ኃጢአታችንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን።